ያ ደስ የሚል የምሥራች ዜና ተሰምቷል በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን መገልገያ የሆኑ ንዋያተ ቅድሳት ጸናጽል ከበሮ መቋሚያና ሌሎች ተጨማሪ ሰባት ንዋያተ ቅድሳት ወይም ቅዱሳት መጽሐፍት በኢትዮጵያ አእምሯዊ ንብረት ባለስልጣን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ንብረት መሆናቸው እንግዲህ ተመዝግቧል ማለት ነው ይህ በጣም ደስ የሚልና ከዚህ ቀደም በማህበራዊ ሚዲያ ብዙዎቻችንን ብዙ ሲያስብለን ብዙ ሲያጫጩህን የከረመ ነገር ነበር። ስለዚህ ከአሁን በኋላ የቤተ ክርስቲያንን እነዚህ ንዋያተ ቅድሳት አንስቶ መጠቀም አይቻልም። የተጠቀመን በሕግ ያስቀጣል ማለት ነው። ይህ እንዲሆን እንግዲህ ከፍተኛው ሚና የተጫወታችሁ የሕግ አካላት በእውነት ቤተ ክርስቲያን በጣም ታመሰግናችኋለች። ደስ የሚል የምስራችንና ደስ የሚል ተግባር ነው የፈጸማችሁት። ይህንን እንዲፈጸም የሚያደርጋችሁ የቤተ ክርስቲያናችን የበላይ አካላት ክብር ይገባቸዋል። ተቀብላችሁም ደግሞ ይህንን ንብረት ንብረታችን መሆኑን ያረጋገጣችሁ ደግሞ አካላትም እንደዚሁ ምስጋና ይገባችኋል። እጅግ እናመሰግናለን። ካሁን በኋላ ጽናጽል፣ መቋሚያ፣ ከበሮ ይዞ መፈንጨት አይቻልም። ይሄ ነገር ቀዝቀዝ መባል የለበትም። ልጁ ለህግ እስኪቀርብ ድረስ ለህግ የሚቀርበው እሱ ብቻ አይደለም። ራሱ እሱን እየሸሸጉ ያሉት ለምሳሌ እንደነ ልጀት ቃል የመሳሰሉ እንደነ አክሊል የመሳሰሉ እንደነ ተመስገን የመሳሰሉ ታስቀድደው ወደ እስር ቤት መጣን ነው ያለባቸው። ከዛ በኋላ ወዶ አያመጡም ማለት ነው። እንደ ልደት ቃል የመሳሰሉ ሰዎችን የትም አይሄዱም። የትም አይደለም የሚኖሩት ኦሮሚያ ኬደን ነው የሚኖሩት። እነሱን እንትን ብሎ አንገታቸውን ይዞ፣ ወይኔ ከተከተቱ ወዶ ልጁን አያመጡትም። ስለዚህ በአጭሩ ትኩረት ሊደረግም የሚገባው ሙስሊሙም ጫና ሊያደርግ የሚገባው በእነዚህ አይነት ሰዎች ናቸው። በእነ ልደተ ቃል በእነ ኢፎይ በነልደተ ቃል ተመስገን በሚባሉት ሌሎችም ሌሎችም አሉ። በእነሱ ላይ ተጽዕኖ ያደርግ ነው የሚገባው ሙስሊሙ። ከዛ ወዶ አያመጡም። አንገታቸው ሲያዝ እንደዚህ አንገታቸው ሲያዝ ወዶ አያመጡም። አክሊል የመሳሰለ አክሊል ልደተቃል ተመስገን እነዚህ የመሳሰሉ ናቸው። አሸባሪውን እንትን እያሉ ያሉት ማለት ነው፣ እየደበቁ ያሉት ማለት ነው። የአሸባሪ ደባቂ ደግሞ አሸባሪ ነው ራሱ ሲጀመር ማለት ነው። ስለዚህ ባጭሩ አሸባሪውን የሚያሸሽግ አካል ሲጀመርም አሸባሪ ነው። ስለዚህ ጊዜ እነዚህ አካላቶችም ጭምር እንደነ ልደተ ቃል አክሊል የመሳሰሉም ጭምር አሸባሪ ናቸው። እነሱም ጭምር በህግ ነው መጠየቀው የሚጀምሩ። ምክንያቱም በዚች ሀገር ላይ እየነው በጋራችን ሀገር ላይ እየኖሩ አፋቸውን መክፈት የለባቸውም። በሙስሊሙም በእንትኑም አፋቸው መክፈት የለባቸውም። ለምን ከተባለ ከዚህ በፊት አባቶቻቸው ያደረጉት ታሪክ አለ። እነ አፄ አምደ ጽዮን፣ ዘርዓ ያዕቆብ፣ ምኒልክ ሙስሊሞች እንደዛው ደግሞ በወሎ ሙስሊሞች ላይ ያደረጉት በደል አለ፣ የሚረሳ አይደለም። በሀረር ሙስሊሞች ላይ ያደረሱት በደል አለ፣ ሚረሳ አይደለም። በአፋር በሶማሌ በሌሎችም ሙስሊሞች ላይ ያደረሱት በደል አለ። በአንድ ቀን ነው አጼ ዮሐንስ ባህሩ ሜዳ ላይ እንደዚህ ሙስሊሞችን የጨፈጨፈው ማለት ነው። የእነሱ አይነስ ስለዚህ የአባቶቻቸውን ታሪክን ለመድገም እየተጎ ያሉ ሰዎች ናቸው። እያደረጉም ያሉት ምንድን ነው ከተባለ ቀጥታ የፋኖን ተልእኮ ነው ይዞ እየተቀበለ ያለው ፋኖን ተልእኮ፣ ለምሳሌ ኦሮሚያ ውስጥ ስልጤን ከኦሮሚያ እናስወጣለን እያለ በግልጽ ቋንቋ የተናገረ ልጅ ነበር። ይሄ ልጅ ማለት ነው ከኦሮሚያ ውስጥ ስልጤን እናስወጣለን ብሎ የተናገረ ሰው ነው። በመቀጠል ደግሞ የፋኖ አደረጃጀት ውስጥ ነበረ። የፋኖ አደረጃጀት ውስጥ መካከል አሁን ለምሳሌ ዲበኩሎ የተባለ ሰውዬ የፋኖ ተላላኪ ነው። ዋና ክንፍ ነው፣ የፋኖ ዋና ክንፍ ነው። ፋኖ ደግሞ እንደሚታወቀው አሸባሪ ነው፣ ራሱ አሸባሪ ነው። ይሄ ሰው ቀጥታ ከነሱ ጋር ቁርኝት ካለው ከአሸባሪው ኃይል ጋር ቁርኝት አለው ማለት ስለዚህ በሕግ ነው ሊጠየቅ የሚገባው፣ በሕግ ሊጠየቅ ይገባል። ምክንያቱም ኬት እንደመጣ ምን አይነት ሰው እንደሆነ ምንድን ነው የሚለው ነገር አላማው ግቡ ምንድነው የሚለውን ነገር መጠየቅ ነው ያለበት። እሱ ብቻ አይደለም ቲክቶክ ላይ ሲኖዶሱ እነዚህ ሰፈር የታክሲ ሰፈር ዱርዬዎች ያላቸው እነዚህ ልጆች አሉ፣ እነሱም ጭምር በህግ አግባብ እንዲጠየቁ ነው የሚገባው። ማይጠየቅና ነገራቶች በዚህ እንትን የሚሉ ከሆነ ተረስቶ ነው የሚቀረው። ተረስቶ እንዳይቀር ነው መደረግ ያለበት ማለት ነው። በአጭሩ ይሄ ነው እና የብሔር ግጭትን ለማስነሳት የሞከረ ሰው ነው። ኦሮሚያ ክልል ላይ ኦሮሚያን የደም መሬት ለማድረግ ከኦሮሞ ጠላቶች እና ኦሮሞን ጠል ከሆኑ አካላቶች ጋር አንድ ላይ ሆኖ የብሔር ግጭትን ለመቀስቀስ የታገለ ሰው ነው። የብሄር ግጭትን ማለት ነው። የብሄር ግጭትን ለመቀስቀስ የታገለ አካል ነው። ስለዚህ በህግ አግባብ ነው ሊጠየቅ የሚገባው። ይሄንን መንግስት ሊጠይቅ ነው የሚገባው። መንግስት ማለት እኛ ብቻ ያደለን መንግስትም ጭምር ነው ሊጠየቅ የሚገባው፣ እነዚህ አካላቶች ማለት ነው ባጭሩ ማለት ነው። ስለዚህ እነ ተመስገን የመሳሰሉ ዝዋይ ነው የሚኖሩት። እነሱን እንትን ብሎ ነው አንገታቸውን እዞ እንትን ማስገባት እስር ቤት ከዛ በኋላ ወዶ አያመጡትም። ይህንን አሸባሪ ማለት ነው። ነቢዩ መሐመድ ዓለይሂ ሰላም ሲሕር ተሰርቶባቸው ወደ ስድስት ወር አካባቢ የሚሰሩት አያውቁም ነበር። ከሚስቶቻቸው ጋር ግንኙነት ያደረጉ ይመስላቸውና ግንሳ ያደርጉ። ከዚህ በላይ ስድብ አለ? ምንድን ነው? እያለ ያለው ወገናችን። ነቢዩ መሐመድ ላይ ሲህር ተሰርቶ ነበር። ስህር ማለት ድግምት ማለት ነው። እና ድግም ስለተሰራባቸው ነቢዩ መሐመድ ድግም ስለተሰራባቸው ያደረጉት ነገር እንዳደረጉት ይመስላቸው ነበር አለ። አዎ፣ ሀዲሱ ይላል። በእርግጥ ሀዲሱ እያለ ነው ያለው። ሐዲሱን እንቀበላለን። አዲሱ ሰሂህ ነው። አንተ የምትከተሉት መልእክተኛ ወይም ነቢይ ነው ብላችሁ የምትከተሉት ሰው እኮ እብድ ነው። ምን ስሕር የተሰራበት ነው። ድግምቲ የተደገመበት ነው። ሚሰራውን አያቅ፣ ሚናገረውን አያቅ፣ ሚያደርገውን አያቅ እያሉ እነ አቡ ጀሃል እነ ቢላልን ያሸፉባቸው ነበር። አላህም ይህንን ቁርአን አድርጓ ወረደው ወቃለ ዛሊሙነ እንተተቢዑነ ኢላ ረጁለን መስሑራ። ታዲያኛ ምናል? ሰደቀላሁል ዐዚም ሳይሆን ሰደቀ አቡ ጀሃል ነው ያልነው። ለምሳሌ አዎ ነቢ ሙሐመድ ዐለይሂ ሰላም ስሕር ተሰርቶባቸው ወደ ስድስት ወር አካባቢ የሚሰሩት አያውቁም ነበር ከሚስቶቻቸው ጋር ግንኙነት ያደረጉ ይመስላችሁና ግን ሳያደርጉ። ከዚህ በላይ ስድብ አለ ማለት። ኢማሙል ቡኻሪ አምላክ ናቸው እንዴ? እኔ ከኢማሙል ቡኻሪ ጋር ችግር የለብኝም፣ አላቃቸውም። የተሳሳቱት ነገር ካለ አላህ ይማራቸው። ግን እሳቸው ዘገቡት የተባለው መጽሐፍ እንዴት እንደ ቁርአን صدق الله العظيم ብለን እንቀበለዋለን? እንዴት እንደ ቁርአን الله ብለን እንቀበለዋለን? ከቁርአን ጋር አነጻጽረን ይሄ ነገር አያስከድም ማለታችን። ምን ላይ ነው ጥፋቱ? አላ እነዚያ ባለጌዎች በዳዮቹ የመካ ቁሬሾችን በሏቸው። የትኛውም ጠላት ልክ ዛሬ ነቢ ሙሐመድን ዓለይ እንደሚያንቋሸቿቸው ካፊሮች የዛኔም ነቢ ሙሐመድን ለማንቋሸሽ የማይጠቀሙት ቃል አልነበረም። ከቃላቶች ውስጥ እብድ ነው፣ የሚሰራውን ያቅም፣ ድግምት ተሰርቶበታል ነው። እነ አቡ ጀህል እና አቡ ለሃብ ሙስሊሞችን እንዲህ እያለ ነበር የሚያሸማቀቋቸው። ዛሬ ካፊሮች ጠላቶች ሀዲስ ላይ ተንተርሰው ነቢዩን እንደሚያጠላሏቸው የዛኔም እንደዛ ያደርጉ ነበር። ታዲያ ዛሬ እኛ ምን አል ላ ሰደቀ ላሁ ልዓዚም። ነቢዩ አልታመሙም፣ አላበዱም፣ ድግምትም አልተሰራባቸውም፣ ደጋሚም አልነበሩም፣ ገጣሚም አልነበሩም እንደማለት ማለት። ነቢዩ መሐመድ ላይ ስሂር ተሰርቶ ነበር። ስህር ማለት ድግምት ማለት ነው። እና ድግም ስለተሰራባቸው ነቢዩ መሐመድ ድግም ስለተሰራባቸው ያደረጉት ነገር እንዳደረጉት ይመስላቸው ነበረ፣ አለ። አዎ ሀዲሱ ይላል። በእርግጥ ሀዲሱ እያለን ያለው ሀዲሱ እንቀበላለን ሀዲሱ ሰሂህ ነው። አው ከሁለት ወር እስከ ስድስት ወር አካባቢ ስሕር ተሰርቶባቸው የሆን ነገር የሰሩ ይመስላችኋል። ሳይሰሩ የሆን ነገር ያደረጉ ይመስላችኋል። ከዚህ በላይ ድድብና የለም። ከዚህ በላይ ነብዩን ማንቋሸሽ የለም። ልናፍር ይገባናል። ቁርአንን ብቻ ተከትለን ባለመሄዳችን ነው ዛሬ የማንን መጫወቻ ይሆን ነው። የሆነ ሰው ከዘመናት በኋላ መጥቶ የሆነ ሼክ እንደነገረኝ ለዛ ሼክ ደግሞ የራሱ ሼክ እንደነገረው ለዛ ሼክ ደግሞ የራሱ ሌላ ሼክ እንደነገረው ብሎ ወደ ኋላ 200 ዓመት ተመልሶ በዘገበው የአፈ ታሪክ ዘገባ ከቁል ወላሁ አሓድ ጋር እኩል አድርገ ነው። አዎ ነብዩ ከሁለት ወር ጀምሮ እስከ ስድስት ወር ድግም ተሰርቶባቸው የሚሰሩት አያውቁም ነበር። ልናፍር የሚገባን እኛንን ምን ምን ይመስላቸው ነበር ያላደረጉት አንድ ነገር አንድን ነገር ያደረጉትን ነገር ያደረጉ ይመስላቸው ነበር ነው። ልናፍር የሚገባን እኛ ነን። ዛሬ ቡኻሪ ተሳስቷል፣ እንዴት እንደዚህ አይነት ዘገባ ይዘግባል እንደማለት፣ ቡኻሪ እኮ ወረድ ይዘግቦታል። አሃ ቡኻሪ አምላክ ነው እንዴ? ቡኻሪ ያወረደው አይሻርም፣ አይቀየርም፣ ኢዲት አይደረግም፣ አስተያየት አይሰጥበትም። እርሱ ስለዘገበው የእርሱ ዘገባዎች ከምንነካ ነብዩ እና አቡ ጀሃል የሰየሟቸውን ስያሜ። ለሁለት ለስድስት ወር ብናጸድቅላቸው ይሻላል ከዚህ በላይ ድንቁርና የለም እኔ ቡኻሪ ሙሉ በሙሉ አልቀበልም ብል ይቀለኛል ነቢዩ አቡ ጀሃል የሰደባቸውን ስድብ ናቸው ከማለት አቡ ጀሃል እብድ ሲላቸው አው እብድ ናቸው ከማለት ጠቅላላ ሐዲሶች ብጥል ነው የሚሻለኝ እንደዚያ ያለ መጽሐፍ

ተመለከቱ ዝሙትን ሲያሰራ እንደነበረ እግዚአብሔር የፈቀደበት ነው። ተሳይየኛ ሰዎች ጥሩ ነው፣ ማዳኑም ጥሩ ነው። መንግስቱንና ሚስቶቹን ሰጠሁ። በእስራኤል በእስራኤልና በይሁዳ ላይ አነገስኩ። ይህም አንሶ ቢሆን ኖሮ ይህም ሁሉ አንሶ የማይበቃ ቢሆን ኖሮ በተጨማሪ እጥፍ አድርጌ በሰጠሁ ነበር ይላል። መንግስቱንና ሚስቶቹን ሰጠው ለዳዊት ሚስቶቹን የሰጠው ማለት ነው። መልካም ይህ ኡስታዝ በየጊዜው እየቀጠፈ መዋረድ አይሰለቸውም። ዛሬም እስልምና በውሸት እንጂ በእውነት መቆም እንደማይችል አይደለም፣ ለራሳቸው መጽሐፍት፣ እኛ መጽሐፍት ላይ እንኳን መጥተው ሊዋሹ እንደሚሞክሩ የማሳያቸው ይሆናል። ያነሳው ሁለተኛ ሳሙኤል ምዕራፍ አስራ ሁለት ቁጥር ስምንት ላይ የሚገኘውን ነው የጌታህንም ቤት ሰጠው፣ የጌታህንም ሚስቶች በብብትህ ጣለውልህ የሚለውን ሰጠውህ ብሎ ነው ያነበበው። የእስራኤልንና የይሁዳንን ቤት ሰጠው፣ ይህም አንሶ ቢሆን ኖሮ ከዚህ የበለጠ ጨምርልህ ነበር ይላል። ሁለትሽትም መጽሐፋችን ማየት ይቻላል። በተጨማሪ ደግሞ ግሪኩንም ማየት ይቻላል። የተለያዩ ቀደምት ረክታባትን ማየት ይቻላል። በብብትህ ጣለውልህ ነው የሚለው ይሄ ክፍል ዞ አሁን እግዚአብሔር ለዳዊት የሳኦልን ሚስቶች አምጥቶ ሰጥቶታል፣ የሚል እንትን ንግግር እያደረገ ነበረ። ይሄ ፈጽሞ ሊሆን አይችልም። ምክንያቱም ያልሆነው ምንድን ነው? በመጀመሪያ ደረጃ ዳዊት ያገባው የሳኦልን ልጅ ነው። እናትና ልጅን ሊያገባ አይችልም። ዳዊት ሚስቱንም ልጁንም ሊያገባ አይችልም። አንደኛ ሳሙኤል ምዕራፍ 18 ቁጥር 27 ላይ ሳኦልም ልጁን ሜልኮ እንዳረለት ይላል። ሜልኮ የማም ልጅ ነች፣ የሳኦል ልጅ ነች። ዳዊት ያገባት ዳዊት ዳዊት ሚስትና ልጅና እናትየዋን ተመሳሳይ በሆነ ሁኔታ ሊያገባ አይችልም። ይህም የማይሆነበት ምክንያት ደግሞ ዘሌዋውያን ምዕራፍ 20 ቁጥር 14 ላይ ማንቸውም ሰው እናቲቱንና ልይቱን ቢያገባ እርኩሰት ነው፣ በመካከላቸው ኃጢአት እንዳይሆን እርሱና እነርሱ በእሳት ይቃጠሉ ይላል። ሰው እነዚህ አይነት ዋርኒንግ አለ። እናትና ልጅን በተመሳሳይ ማግባት ወይም ደግሞ እናትና ልጅን ማግባት በመጽሐፍ ቅዱስ የተወገዘ የተጠላ በእሳት ሊያስቃጥል የሚችል ነው ኃጢአት ነው። ባይሆን ወደ ቁራኑ ስንመጣ ግን እናትና ልጅን ማግባት ይቻላል ሱረቱ ኒሳ አያ 23 ላይ በእነርሱም በሚስቶቻችሁ ያልገባችሁባቸው በሆኑት በፈታችሁ ጊዜ ሴቶች ልጆቻቸውን ብታገቡ በእናንተ ላይ ኃጢአት የለባችሁም። ይላል ስለዚህ፣ እናትየዋን አግብተህ ፈተህ ፈተ ዓመትም ሁለት ዓመት አምስት ዓመት አስር ዓመት አብረህ ቆይታት ግንኙነት ካላደረካት እናትየዋን ፈተህ ልጅቷን ማግባት ትችላለህ። እንደ እስልምና ነው። በክርስትናው ግን እናትና ልጅን ማግባት አይቻልም። ዳዊት የሳኦልን ልጅ ነው ያገባው። ሚስቱን መልሶ ሊያገባ አይችልም ማለት ነው። ታዲያ ምንድን ነው እሱ በብብት ጣልኩልህ የሚለው ምንን የሚያመልከት ነው ሲባል፣ ዳዊት በሳኦል ቦታ የነገሰ ስለሆነ የሚመግባቸው የሚንከባከባቸው የሚጠብቃቸው እሱ ነው። በብብት መጣል በብብት መተኛት ምን እንደሆነ እዛው መጽሐፉ ይፈታልሃል። ሁለተኛ ሳሙኤል ምዕራፍ 12 ቁጥር 3 ላይ ለድሃው ግን ከገዛት አንዲት ታናሽ በግ በቀር አንዳች አልነበረችውም። አሳደጋትም ከልጅነቱም ከልጆቹ ጋር በእሱ ዘንድ አደገች እንጀራውንም ትበላ ከዋንጫውም ትጠጣ በብብቱም ትተኛ ነበር እንደ ልጁም ነበረ። ይችላል ሰው በብብት መተኛት ወይም በብብትህ ጣልኩልህ ሲል፣ እንድትንከባከባት፣ እንድታሳድጋት እንድትጠብቃት ማለት ነው እንጂ ነስሰርሊ ታገባታለህ ማለት አይደለም። እናትና ልጅ ማግባት በክርስትናው ስለማይቻል፣ እንደስልምን ነው ሰው በብብትህ እንደዚህ አይነት ሁኔታ ሲመጣ

ለአቅመ ሔዋን ያልደረሱ ሕፃናት ልክ እንደዚህ ነበር የሚያዩት። እኔም እንደዚህ ውስጤን አረካ ነበር እንዲህ በማየት እያለ ትናገራለች። መቼም በብብቱ ስር ያኔ ሲወሽቃት አይሻን እዛ መንገድ ላይ መስጊድ አጠገብ ብብቱ ስር የከተታት ግንኙነት ላይ ያደርጋል ነው እንደማትለኝ ተስፋ አደርጋለሁኝ። ነስሰር ልይ በብብት ስር ማለት መከላከል ወይም ደግሞ መጠበቅ ያንን የሚያስጨብጥ ነው ማለት ነው። ከሴቶች ጋር በተያያዘ ከዛሬ ጀምሮ ላይቭ እንገባለን ከሶስት ሰዓት ከሀያ አካባቢ ጀምሮ በቅበል።